ምን ጋር የዋለች ምን ምን ተምራ ትመጣለች ለሚለው ማለት ነው። ጉቺ ጋር የዋለች ምን ጉቺን ሆና ትመጣለች። አይ ማሙሽ አትችልም ምናምን ስትባል እችላለሁ ታጭው አለ። እኔ እንደ የዛን ቀን ሆኝ ሰው የሆነ ትማሙሽ አልኩኝ

ሮማን ጋር ነው የምትሄደው። ሮማን ሩት ስሜቷ ነው። ተበልተህ ከሄድክ ልታዳምጣች ሮማን። ታዲያ ምን ሆነች? ምን ሆነች? እንደ ሮማን ካቶሊክ ኖ አታዳምጥህም። ሮማን ይመቻታል። በበላው ሳይድ ነች። ቆይቻለሁ ሮማ የሚትከብከባ ረጅም ሴት ነበር እንኮ ይዋይት የሚያደርገኝ ነው። የመጀመሪያ ቀን አንዴ ከክቡርንች ጋር የተጣላን አካባቢ የሆነ ማኛው ነው። ሸሪ ያደርገኝ ገብተን ጫት ገብቶ እና ሰወኝ ገቦ ያኔ አናዘዙኝ አናዘውኝ ነው የተናገርኩት። ከዛ በኋላ ወብሳይት ነው የሚሰጠኝ። ጉቺ ዌብሳይት ላይ እሷ ቤት የሆነ ነገር ሲኖር ይጠራኛል፣ ጆይን አድርጋለሁ። ከዛ ውጭ ፐርፐዝ ሊግን ጆይን አድርጌ አላውቅም ብቻዬን

ሻእናቴ ጉችን አረ ጉችም ከወቃ እንደዚህ ምናምን ገብቻ ጉችም ነበር ልንገርክ፣ ቫይብሬተር ቪዲዮ ሁላ ሰርች፣ ስንት ሺህ ሰው ያየው ቪዲዮ አንተ ግን ሮሚ ቪዲዮ ሰርቶ ነበረ እና በጣም ፈኒ ነው እና እንደ ፈን ያየሁትኝ እና ሰውረኒበይባላል ቁም ነገር እና ፈና ስለደገፋችሁኝ ስለደገፋችሁኝ ቪዲዮ ሰራችሁልኝ። እኔ ጋ እኔ እውነተኛ ነኝ ማለት ሲሆን ግን እንደ እኔ ጋር ባለው ሁኔታ ነገ አንጻር ከዛ አንጻር ግን አፕሬሽ የት ላይክ እንትን ትይዋለሽ ሰፖርት አድርጊያሽ። ያንን ስማ ፕሬሽ የት አትረሺውም ማለት ነው። እኔንማ አይገባም ማለት ነው። ሰው ግን ያንን ቪዲዮ ቢያንስ አንድ ፐርሰንት ባይሆንም የተወሰነ ፐርሰንት እንትን ብለው እውነታውን ያንችን ሀሳብሽን ሲገልጽልሽ ስታይ ደስ ይልሻል። ትቢያ ከዛ አምጣ አውቶማቲክ ለርገኸው ዝፍቱን ምን አለ፣ ባለፈው እኮ እያሳየን ነበረ። ጉቺ በዚህ ጋር ትዝታ እየቀሰቀሰ ለራሱ ነኛ ለካ ምን አስበ ነው ባለው የለጠፍኩ። አውቶማቲክ አይደለም እንትን ላይ ያመጣልሽ ችለ ጉቺ፣ ያ እሱ ላይ ሳይሆን እና አሳቀኝና ለራሴ ከዛ ሪፖርት አደረግኩትኝ ነው። አንዱ ብዙ ቪዲዮዎች ግን የሆነ መታበይ ምናምን የሆናል ነገር መቀስቀስ ይወራል እንደዛ ደብሮኝ ነበር። አረበናች እኔ እኔ ጥያቄ ደስ ይለኛል ከመጠየቅ መጠየቅ ደስ ይለኛል። ያ ድምድም ፋሚሊ ያውቃቸው ነው። ታቂያቸዋል? አውቃቸዋለሁ። ያ ባይ ባይ የሚለው ማነው ታውቂያለሽ? እየዋ የሚባለው ከአንተ በኋላ ጊፍተር የሆነው ዛቤት። ጊፍተር አይደለም አክቹዋሊ አይ ቲንክ። በራስን ግለጥ እስኪ አንተ ተናግሬ። ከአንተ በኋላ ጊፍተር የነበረው ልጅ ማን ነበር ስሙ? ከእኔ በኋላ የ ማነው? ከአንተ በኋላ የሆነ ልጅ ነበረ በጣም የሚያወርድ ሰውን ቁም ነገር የምመኝ ሰው ነኝ። ዋናው ሰውን አትጥይ እንጂ ኤክስትራ ማይል ሄደሽ ሰውን ለማክበር ሄደሽ የምታረጊውን ነገር ምንም ከወንጀልም ቢቆጠርም አይሮ ማይንድ የሚያሳስርሽም ቢሆን ነው። አይሮ ማይንድ አድንጅስሁን ለኔ ትንሽ ሆራን በሳስጠኝ ተረድቻለሁ። እሱን እጅግ አለች፣ እጅግ አለች። ከእናትሽ ላይ መናገር ሁላ ሀራም፣ ሀራም። ማሙሽ ያ ሁላ ለአንተ ድምፅ ሆኜ

ለእኔ የሰጠህ ቅድሜ ዘላለም ይሄን ባመሰግን አይሻልም? ምን የሚገርመው ካሶን ጎዬን ለማናደድ ቢሆንም የሰጠሀትም ያው ነች፣ ካሶን ጎዬ ነች። እሷም ያው ነች። በወለኳት እኮ ከዛ በኋላ ማለት ነው። እና አሰደበችኝ ቤቷ ማለት ነው። እና ስትሳደብ ምናምን ድንበይ እንኳን አላለችም። እና ማሚ ቀስ ፍታትና ማነው ስሟ ያችኛዋን ማለት ነው። ከእሷ ጋጌ እምንጫወት ትሰጠኛለህ። ለእሷ ነው ተገልብጦ የሚሰጠው አታውቂውም እንዲህ ማሙሽን

አብዲ ሌላ ነገር በጀበና ነው እንጂ ጀበና እራሴ። አንተ ጭራሽ ለየወደውም ትሰጣለህ። ጀበና እራሴ ነው የወለቀኝ። እኔ ቤት መጥቼ በነፃ ትስቃለህ። ገንዘብህን ሌላ ገና እንደ መጥቼ ስቃለው። አንቺ ቤት እና ክፈላ፣ ክፈል

ማሙሽ ገብቶ ገብቶ መጨረሻ ያዝ በለፋ ተማሩ፣ ተማሩ እድልብድ ነው። ተማሩ ከእኔ በፊት እነማን እንደነበሩ ታውቂያለሽ? ቤኪ፣ ከስር ያለው ባለ ኮፍያው እጅግ ነበሩ፣ ከኔ በፊት ድሮ ጀምሮ ልንልክበት ነበረ ቤኪ ጋር ማለት ነው። እሱን በጣም ነበር ያለበት። በጣም ነበር የዞረበት አፍቅሮ አንበሳው ተረስቶ፣ ግን ስፒድ ቻሌንጅ የሞላው መውሰዱ ያሳዝናል።